በኦሮሚያ ክልል ምስራቅ አርሲ ዞን የተለያዩ ወረዳዎች በጥቅምት ብቻ ማንነታቸው ያልታወቁ ታጣቂዎች በፈጸሙት ጥቃት 25 የኦርቶዶክስ ሃይማኖት ተከታይ ንጹሐን መገደላቸውን የኦርቶዶክስ ቤተ ክርስቲያን ቴሌቪዥን ዘግበዋል። እንደ ዘገባው ከሆነ ጥቃቶቹ ሃይማኖት ተኮር ናቸው ብሏል። የትግራይ የዘር ማጥፋት ኮሚሽን የትግራዩ ጦርነት ያስከተለው ማኅበራዊ ውድመትና ኪሳራ 10.8 ቢሊዮን ዶላር እንደሚገመት በጥናት ማረጋገጡን አስታውቀዋል። ኮሚሽኑ ጦርነቱ ከፍተኛውን ውድመት ያደረሰው በትምህርት ዘርፉ ላይ መሆኑን ይጠቅሳል። ሪፖርቱ የኤርትራ ሰራዊት በትምህርት፣ በጤና ሥርዓቶች፣ በቅርሶች፣ በታሪካዊ ሕንፃዎች፣ በዕደ ጥበባትና በታሪካዊ ቁሳቁሶች ላይ ከ38 እስከ 56 በመቶ የሚደርስ ጉዳት አድርሰዋል ብለዋል። በአንጻሩ የኢትዮጵያ መከላከያ ሰራዊት በቁጠባና ብድር ተቋማት፣ በህብረት ሥራ ማኅበራት፣ በአነስተኛ ማኅበራዊ አገልግሎት ሰጪ ተቋማት ላይ የ27.2 በመቶ ጉዳት መድረሱን ኮሚሽኑ ገልጸዋል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሲኖዶስ በኦሮሚያ ክልል ምስራቅ አርሲ ዞን በጉና መርቲ ሸርካና ሆሎንቆ ዋቢ ወረዳዎች በጥቅምት ወር ብቻ 25 የቤተክርስቲያኗ ተከታዮች ላይ በታጣቂዎች የተፈጸመውን ግድያ አውግዟል። ሲኖዶሱ ግድያው አስነዋሪ፣ ፈጽሞ ተቀባይነት የሌለው ተከባብሮና ተቻችሎ የመኖር መንፈሳዊ እሴቶችን የሚሸረሽር ክብረነክና ኢ ስነ ምግባራዊ ነው ብሏል። መንግስታዊ አካላት ድርጊቱን በማውገዝ በህይወት የመኖርና የእምነት ነጻነት መብቶችን እንዲያስከብሩ ድርጊቱን የፈጸሙትን አካላት ለህግ እንዲያቀርቡና ድርጊቱ እንዳይደገም የህግ ከለላ እንዲሰጡም ሲኖዶሱ ጠይቋል። በኦሮሚያ ክልል ሰሜን ሸዋ ዞን የአያ ጉለሌ ወረዳ የብልጽግና ፓርቲ የፖለቲካ አደረጃጀት ዘርፍ ኃላፊ ክንፉ ነጋሹን ጨምሮ አራት የቀበሌ አመራሮች አሊዴራ በተባለ ቀበሌ ቅዳሜ ዕለት በኦሮሞ ነጻነት ሠራዊት ታጣቂዎች ጥቃት እንደተገደሉ ዋዜማ ሰምታለች። በጥቃቱ ለጊዜው ቁጥራቸው ያልታወቀ በርካታ የመከላከያ የፖሊስና የሚሊሻ አባላት ጭምር እንደተገደሉ ምንጮች ተናግረዋል። ታጣቂዎቹ ሶስት የቀበሌ አመራሮችን አፍነው መውሰዳቸውንም ምንጮች ገልጸዋል። ታጣቂዎቹ ከምንጊዜውም በበለጠ ቁጥራቸው ከፍተኛ ነበር ተብለዋል። በሳውዲ አረቢያ ሁለት ኢትዮጵያውያን አንድ ህንዳዊ ግለሰብን ገድለዋል በሚል ተጠርጥረው መታሰራቸው ተገለጸ። የሳውዲ አረቢያ ባለስልጣናት በጅዳ ከተማ አንድ ህንዳዊ ግለሰብን በህገ ወጥ ግብይት ምክንያት በተነሳ አለመግባባት ሳቢያ በጥይት ተመቶ ህይወቱ እንዲያልፍ በማድረግ ተሳትፈዋል ተብሎ የተጠረጠሩ ሁለት ኢትዮጵያውያን ዜጎችን በቁጥጥር ስር ማዋላቸው ተገለጸ። የጅዳ ከተማ ፖሊስ እንደገለጸው ክስተቱ የተፈጠረው በከተማው አቅራቢያ በሚገኝ ተራራማ አካባቢ በህገ ወጥ እጽ በመገበያየት ላይ በነበሩ ወንዶች መካከል በተፈጠረ የገንዘብ አለመግባባት ነው ተብሏል። ከተጠርጣሪዎቹ አንዱ ጥይት በመተኮስ ህንዳዊውን ሰው በከፍተኛ ሁኔታ ማቁሰሉ የተገለጸ ሲሆን ግለሰቡን በአቅራቢያ ወደሚገኝ ሆስፒታል ቢወሰድም በደረሰበት ጉዳት የተነሳ ህይወቱ ሊያልፍ መቻሉን ገልፍ ኒውስ ዘግበዋል። ሁለቱም ተጠርጣሪዎች በአካባቢዎቹ በሕጽና በኮንትሮባንድ ዝውውር ውስጥ ተሰማርተው ነበር ያለው ፖሊስ፣ በተጨማሪም የድንበር ደህንነት ደንቦችን በመተላለፍ ተይዘው ለተጨማሪ ህጋዊ ሂደት ወደ አቃቤ ሕግ መተላለፋቸውን አመላክተዋል። ቀደም ሲል በሳውዲ አረቢያ ከአደንዛጭ ዝውውር ጋር በተያያዘ ቢያንስ 37 ኢትዮጵያውያን የሞት ቅጣት ይጠብቃቸዋል ሲሉ 31 የሲቪል ማህበረሰብና ና የሰብአዊ መብቶች ተሟጋች ድርጅቶች በጋራ ባወጡት መግለጫ ማስታወቃቸው ይታወሳል። ኢትዮጵያውያን የኒውዮርክ ነዋሪዎችን ያመሰገነው የመጀመሪያው ሙስሊም ከንቲባ ዞህራን ማምዳኔ። የ34 ዓመቱ ዞህራን ማምዳኔ የኒውዮርክ ከንቲባ ሆኖ ተመርጠዋል። በአሜሪካ ትልቋ ከተማ ኒውዮርክ ለከንቲባነት በመመረጥ የመጀመሪያው ሙስሊም በመሆን ታሪክ ሰርተዋል።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 የግብፁ ፕሬዚዳንት አብዱልፈታህ ልሲሲ ኤርትራ ሉዓላዊነቷንና የግዛት አንድነቷን እንድታስጠብቅ ግብፅ ድጋፍ ለማድረግ ቁርጠኛ መሆኗን ካይሮ ውስጥ ከፕሬዚዳንት ኢሳያስ አፈወርቂ ጋር በተወያዩበት ወቅት አረጋግጠዋል። ፕሬዚዳንት ኢሳያስ ግብፅ በአፍሪካ ቀንድ መረጋጋት ለማስፈንና ልማት ለማምጣት የምታደርገውን ጥረት አድንቀዋል። ሁለቱ መሪዎች የቀይ ባህርን ጸጥታ ለማረጋገጥና የባህር ትራንስፖርትን ደህንነት ለማስጠበቅ በቅንጅት እንሰራለን ብለዋል። በተጨማሪ መሪዎቹ ለሱዳን ጦር ሰራዊት ድጋፍ መስጠት እንደሚያስፈልግም አጽኖት ሰጥተዋል። ከዋዚማ ነው። ኤርትራ የኢትዮጵያን የባህር በር ፍላጎት ለመግታት የመከላከያ ኃይሏን በማጠናከርና ቀጠናዊ ተጽዕኖዎችን በመፍጠር ላይ መሆኗን የአገሪቱ ማስታወቂያ ሚኒስትር ለኤርትራ ህዝብ በትግረኛ በአሰራጨው ጽሁፍ ላይ አስታውቀዋል። ተጽዕኖ ፈጣሪ ሀገራትና ዓለም አቀፍ ድርጅቶች የኢትዮጵያን አካሄድ እንዲያወግዙና ኢትዮጵያ ቀጠናዊ ግጭት ከመቀስቀስ እንድትቆጠብ ግፊት እንዲያደርጉ የጠየቀው ሚኒስትሩ ኤርትራ ከቀይ ባህር አዋሳኝ ሀገራት ጋር የሁለትዮሽ ትብብሯን ለማጠናከር ጥረት እያደረገች መሆኑን ገልጿል። ሚኒስትሩ ኤርትራ ለኢትዮጵያ የባህር በር አልባነት ተጠያቂ እንዳልሆነች ሁሉ የኢትዮጵያን የባህር በር ህልም እውን የማድረግ ግዴታ የለባትም ብለዋል። የኢትዮጵያ መንግስት ኢትዮጵያ የጂኦፖለቲካ በደል እንደተፈጸመባትና የችግሮቿ ምንጭ የባህር በር አልባነት እንደሆነ በመስበክ ህዝቡ በቁጭት እንዲነሳ በመቀስቀስ ላይ ነው በማለት ሚኒስትሩ ወቅሷል።